አርእስተ ዜናው የቅማንት ቀጠና ለማበጣበጥ የሚሰራው የአማራ ክልል መንግስት ሴራውን አጠናክሮ መቀጠሉ ተሰማም። በጎጥና በመንደር ተከፋፍለ የሚናቆረው የአማራ ፖለቲከኛ በነደሳ ላይ ጣሰው ከስልጣን መነሳት ምክንያት እየተናከሰ ነው ተባለም። ከቀናት በፊት በጋሞ ዞን በአንድ ቤተሰብ አባላት ላይ የተፈጸመው አሰቃቂ ግድያ ባወዛ አጋቢነቱ መቀጠሉ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃን ቅማንት ሚዲያ ነው። ርዕሶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንትን ቀጠና ለማበጣበጥ የሚሰራው የአማራ ክልል መንግስት ሴራውን አጠናክሮ መቀጠሉ ተሰማም። የቅማንትን ቀጠና ሰላም በመንሳት የራሳቸውን ፖለቲካ አጀንዳውን ለማድረግ የሚጥሩት የአማራ መንግስት ባለስልጣናት ከአማራ ተወላጅ የመከላከያ ጄኔራሎች ጋር በመመሳጠር እየሰሩ መሆናቸውን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ገልጸዋል። የቅማንትን ቀጠና ገብተው ለማተራመስ ይረዳቸው ዘንድ ልዩ ልዩ ስልቶችን ነድፈው እየሰሩ መሆናቸውን የሚያመላክቱት የመረጃ ምንጮች በቅማንት ምድር ከሕዝቡ ጎን በመሆን አካባቢያቸውን የሚጠብቁት ታጣቂዎችን ትጥቅ ፍቶ አተፍቶ በሚል ለመግቢያ ምክንያት እየፈለጉ መሆናቸውን ተናግረዋል። ከዚህ ሴራቸው ጋር በተያያዘ ትላንት መጋቢት 22 ቀን 2017 ዓመተ ምህረት በጭልጋ ወረዳ ዋሊደባ ቀበሌ ላይ ሰባት የተባበሩት መንግስታት ሰራተኞች ናቸው የተባሉ ሰዎችን በቅጥረኛ ታጣቂዎቻቸው አሳግተዋል ተብሏል። እገታው የተፈጸመው የቅማንትን ህዝብ ስም ለማጥፋትና ይህን ተከትሎ ወራሪ ታጣቂዎቻቸውን በቅማንት ምድር አሰማርተው እየፈለጉትን ለማድረግ ነው የሚሉት የመረጃ ምንጮቻችን ህብረተሰቡ ጉዳይን በጥንቃቄ እንዲመለከተው ሲሉ አሳስበዋል። እንደ እንዲህ አይነት ሴራ በ2013 ዓመተ ምህረት አይከል ከተማን ለማውደም ተጠቅመው ነበር የሚሉት በጉዳዩ ላይ አስተያየት የሚሰጡ ወገኖች በራሳቸው ታጣቂዎች ትንኮሳዎችን ፈጽመው የቅማንት ታጣቂና ኮሚቴው እንደፈጸመው ካራገቡ በኋላ ከተማዋን ማውደማቸውን አውስተዋል። የክልሉ ባለስልጣናት ከጭልጋ ወረዳ ተላላኪ ካድሬዎችና በቀጠናው የተሰማራውን የመከላከያ ሰራዊት ከሚመሩ የአማራ ተወላጅ ጄኔራሎች ጋር በመተባበር በጓንግና ግንት አካባቢዎች ተሰማርተው ህብረተሰቡን ከጥቃት ሲጠብቁ የነበሩ ታጣቂዎችን እንዲነሱ በማድረግ ንጹሐን ዜጎች እንዲገደሉና እንዲታገቱ ማድረጋቸው መዘገባችን አይዘነጋውም። በትናንትናው ዕለት ጓንጎንዝ አካባቢ በሚገኝ የጸበል ቦታ ተገንተው ጸበል ሲጠመቁ የነበሩ ሶስት ወጣቶች ሲገደሉ አንዲት ሴት ቆስላ መትረፏን የመረጃ ምንጮቻችን ገልጸዋል። በተመሳሳይ ከጓንግ ድልድይ አጠገብ ከአይን በአቅጣጫ ሁለት ሰዎችን አሳፍሮ ወደ በሆና ከተማ ሲሄድ የነበረ ባለ ሶስት እግር ባጃጅ በፋኖ ጥቃት ሲቃጠል አሽከርካሪውን ጨምሮ ሶስት ሰዎች ታግተው መወሰዳቸው ታውቋል። ሰሞኑን በቅማንት ታጣቂዎች ላይ የተወሰደው ቀጠናውን እንዳይጠብቁ የማድረግ እርምጃም ይህን ተከትሎ የሚፈጠረውን አለመረጋጋት በመጠቀም የቅማንትን ሕዝብ ለማሰቃየት የታቀደ ነው ሲሉ በርካቶች ተችተዋል። መላ የቅማንት ሕዝብ በአማራ ክልል ባለስልጣናት፣ በሙሰኛ የመከላከያ ጄኔራሎች እና በተላላኪ የወረዳ ባለስልጣናት ትብብር እየተደረገ ያለውን የቅማንትን ቀጠና የማወክና የማሸበር ተግባር በሚገባ በመረዳት ራሱን እንዲጠብቅ በነፃነት ታጋዮች ጥሪ ቀርቧል። በጎጥና በመንደር ተከፋፍለው የሚናቆረው የአማራ ፖለቲከኛ በነ ደሳለኝ ጣሰው ከስልጣን መነሳት ምክንያት እየተናከሰ ነው ተባለም። ለአንድ አላማ ሳይሆን ላይ የመጣበት መንደርና የግል ጥቅሙ የሚስገበገበው የአማራ ፖለቲከኞች ቡድን ነ ደሳለኝ ጣሰውን ከስልጣን ስላስነሳው ትክክለኛ ምክንያት ከማሰብ ይልቅ በጎጣቸውና በመንደራቸው ተከልለው የተለመደውን የማህበራዊ ሚዲያ ንቁሪ አጧጥፎ መዝለቃቸው የሰሞኑ አነጋጋሪ ጉዳይ ሆኖ ቀጥሏል። ከ1957 ዓ.ም ጀምሮ ጎንደር ከተማ ላይ የተመሰረተው የደቡብ ጎንደሩ ስውር የመንደርተኞች ተኞች ማህበር አባላት የሆኑ የሶሻል ሚዲያ ፖለቲከኞች የማህበራቸው ዋና ተስፋ የነበረው አቶ ደሳ ላይ ጣሰው ከብልጽግናዊ ስልጣኑ የተነሳው ጸረ ጎንደር በሆነ የጎጃሙ ቡድን ነው በሚል እያቃወጡት ይገኛሉ። በ2011 ዓመተ ምህረት የ2010 ሩን አገር አቀፍ ለውጥ በመንተራስ የክልሉን ርዕሰ ብሔርነት ሙሉ በሙሉ ለመቆጣጠር በቅቶ የነበረው የደቡብ ጎንደሩ ስውር የመንደርተኞች ማህበር እነ ጀኔራል አሳምነው ጽጌ በነ ዶክተር አምባቸው ላይ በወሰዱት አስደንጋጭ እርምጃ ህልሙ የመከነ ቢሆንም በደሳ ላይ ጣሰው ወደ ምክትል ፕሬዚዳንትነት መምጣት ምክንያት ራዕዩን እውን ለማድረግ ሲጥር መቆየቱ የመረጃ ምንጮች አጋልጠዋል። ሰሞኑን በደቡብ ጎንደሩ ቡድን ተይዞ የነበረውን የክልሉን የጸጥታ ዘርፍ ለማስተካከል በሚል በተወሰደው ከስልጣን የመሻርና ሌሎች ታማኞችን የመሾም እርምጃም የደቡብ ጎንደሩን የመንደርተኞች ቡድን ክፉኛ አስቆጥቷል። በመንደር ተደራጅቶ የያዘውን የመንግስት ስልጣን ላለመልቀቅ የሚከፈለውን ሁሉ ማንኛውንም አይነት መስዋዕትነት ከመክፈል የማይመለሰው የደቡብ ጎንደር የጎጠኞች ማህበር ቡድን በጎንደር ከተማና በጎንደር ዩኒቨርሲቲ ውስጥ የዘረጋውን የሴራ መረብ ደህንነት በአስተማማኝ ሁኔታ ለማስቀጠል በክልል ደረጃ ወሳኝ ስልጣን የያዘ የማህበሩ አባል እንዲኖረው ሲሟሟት ቢቆይም በደሳ ላይ ጣሰው መባረር ተስፋ መቁረጡ ተሰምቷል። ይህን ተከትሎ እስከ ግድያ ውጊያ የሚዘልቅ እርምጃ ለመውሰድ በከፍተኛ ስሜት ውስጥ ለውስጥ ከመስራቱን ባሻገር በአፈቀላጤ ሚዲያ ላይ ፖለቲከኞቹ ቁጣውንና ብስጭቱን እየገለጸ ይገኛሉ። ከዚህ በተጨማሪ ከኤርትራ መንግስትና ከህወሓት ጄኔራሎች ጋር በስውር ግንኙነት በመፍጠር በፋኖ ውስጥ የበላይነትን በመጨበጥ ወደ ክልሉ መሪነት ለመምጣት አቅደው እየሰሩ እንደሆነ የውስጥ የመረጃ ምንጮች ጠቁመዋል። የደቡብ ጎንደሩ የመንደርተኞች አማሳይ ማህበር በመንግስት ተቋማትና የስልጣን ተዋረድ ውስጥ ብቻ አይደለም የተሰገሰገው የሚሉት አንዳንድ የውስጥ አዋቂዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከላይ እስከታች ተቆጣጥሮ እየመዘበረ መኖሩንም አጋልጠዋል። አሜሪካ ላይ ጋው ሲኖዶስ መስርቶ ቤተክርስቲያኗን የፖለቲካ ማዕከል ያደረጋት የና አባ መርቆሪዮስ ቡድን የፈጠረው ቀውስ ዛሬ ድረስ ሳይፈታ መዝለቁ ማይዘነጋም። ከቀናት በፊት በጋሞ ዞን ባንድ ቤተሰብ አባላት ላይ የተፈጸመው አሰቃቂ ግድያ አወዛጋቢነቱ መቀጠሉ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ቅዳሜ ሁለት የአራትና የሰባት ዓመት ሕፃናት በታጠቁ ኃይሎች ቤት ተዘግቶባቸው በእሳት ተቃጥለው እንዲገደሉ መደረጉ ይታወቃል። ወንጀሉ ተፈጽሞ በማግስቱ የአካባቢ የጸጥታ ባለስልጣናት በቡድን የተደራጁ ህገወጥ ኃይሎች ሁለት ህጻናትን ቤት ዘግተው በማቃጠል በአሰቃቂ ሁኔታ እንዲሞቱ አድርገዋል የሚል መረጃ ዶችበሌ ለተባለው ሚዲያ አጋርተው ነበር። ወንጀሉ የተፈጸመው በአርባ ምንጭ ዙሪያ ወረዳ ዘይሴ ወዘቃ በተባለው ቀበሌ ሲሆን የግድያውን አሰቃቂነት ተከትሎ ዛሬም ውጥረቱ እንደቀጠለ መሆኑን የመረጃ ምንጮቻችን ጠቁመዋል። የወረዳው ብልጽግና ባለስልጣናት በህፃናቱ ላይ የተፈጸመውን ግድያ በአካባቢው እንቀሳቀሳለሁ ከሚለው ኢዜማ ከተባለው ፓርቲ ጋር በማገናኘት ጉዳዩን ባለቤት ለመስጠት እየጣሩ ሲሆን ከዓመታት በፊት ሀገሪቱን በማተራመስና ከብልጽግና ወደ ስልጣን መምጣት በኋላ መንግስትን ተቀላቅሎ እየቀጠለ ያለው ኢዜማ በበኩሉም የብልጽግና ካድሬዎች ወንጀለኞችን ተከታትሎ ለህግ ከማቅረብ ይልቅ ስሜን አጥፍቷል ብሏል። ፓርቲው ብልጽግና ስሜን አጥፍቷል ከማለት ውጭ ወንጀሉ በገለልተኛ አካል ይጣራ ለማለቱ ጥርጣሬን ፈጥሯል። እንደ አካባቢው ባለስልጣናት መረጃ ከሆነ በወቅቱ ህጻናትን ቤት ዘግተው ያቃጠሉት ኃይሎች የአንድ አመራር ቤት ላይ የተኩስ ሩምታ ከፍተው እንደነበርም ታውቋል። በሌላ በኩል ዘይሴ በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ ከሚገኙ ብሔሮች አንዱ እንደሆነና የማንነትና የራስ አስተዳደር ጥያቄ እንዳለው የሚያነሱት የማህበረሰቡ ተወላጆች ወንጀሉ ከማንነት ጋር የተያያዘና ከዚህ በፊትም ተደጋግመው ሲፈጸም መቆየቱን ያነሳሉ። ግድያው በተፈጸመ ማግስት መግለጫ ያወጣው የአርባ ምንጭ ዙሪያ ወረዳ ጽንፈኝነት መታወቂያቸው የሆኑ የኢዜማ አባላትና አመራሮች ኢሰብአዊ ድርጊት ፈጽመዋል ሲል የከሰሰ ሲሆን ኢዜማ ከዚህ በፊትም የገዢው ፓርቲ ደጋፊ ናቸው በሚል የአካባቢው ነዋሪዎች ላይ በርካታ ወንጀሎች ፈጽሟል በማለት ወንጅሎታል። የአሰቃቂ ድርጊት በማንም የሚፈጸም በማንም ፍትህ ሊሰጥበት ይገባል የሚሉ ኃይሎች በበኩላቸው ዛሬም ድረስ ጉዳዩን አድበስብሶ ለማስቀረት በአካባቢው ባለሥልጣናት የሚደረገው ያለሰለሰ ጥረት ተጠናክሮ ቀጥሏል ብለዋል። በዚህ ጉዳይ አካባቢው ባለሥልጣናት ወንጀለኞችን አሳደው ከመያዝ ይልቅ ስሜን አጥፍተዋል ያለው የብርሃኑ ነጋው ኢዜማም በወንጀሉ እጁ እንደሌለበትና መንግሥት የድርጊቱን ባለቤቶች ለሕግ እንዲያቀርብ ጠይቋል። ኢዜማ በዚህ ወንጀል ውስጥ እጅ የለበትም ማለቱን የተመለከቱ አንዳንድ ወገኖች በበኩላቸው ፓርቲው በዚህ ድርጊት ውስጥ መሳተፉን እርግጠኛ ሆነን መናገር ባንችልም፣ ከዚህ በፊት ኢትዮጵያ ውስጥ በተፈጸሙ አሰቃቂ ወንጀሎች ግን ግንባር ቀደም ተዋናኝ እንደነበር በተጨባጭ ማስረጃ አስረግጠን መናገር እንችላለን ይላሉ። በ2011 ዓ ም ጥር ወር አማራ ጽንፈኛ አመራሮች የመተማ ቅማንቶችን በጅምላ ሲጨፈጭፉም በወቅቱ ኢዜማ ከኤርትራ ወደ ኢትዮጵያ ይዟቸው የገባቸውን በመቶዎች የሚቆጠሩ ታጣቂዎች አብሮ ማዝመቱ አይዘነጋሙ። ወደ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላቸው።